ብላክ ነው። ስለዚህ አቅም ካለው እሷን ያሳየም እቺ ኤክስፕሬስ ባንክ ዋን ፖስት አረጋላቸዋል፣ ስቶሪ ላይ የትኛውን አካውንት የትኛውን ባንክ ካርድ መሆኑን እሱ ካለው እኔ አምነዋለሁ። በቃ እሱ ካለው በስምህ ካለ እሱ ባንክ አካውንት አንተ ሀብታም ማውራት አይጠበቅብህም። እኛ እናወራለን ስለ ሀብትህ። ከዛ በተረፈ ግን አፓርትመንት ውስጥ 800 ብር ወደ 1000 ከ800 እንትን ባይዘው የሚኖርበት አፓርታማ ከ800 እስከ 1000 ብር ነው ክፍያው። ሀብታም እዛ ቦታ አይኖርም። ባለሀብት እዛ አይኖርም። እንግዲህ ያው አቶ ዮናስ ሙሉነህ እንግዲህ እያወራ ያለው የእሱን አጀንዳ ለማስቀየር ነው። እንግዲህ ባለፈውም እኛ ወተን ስንናገር የነበረው ምን እያለ ነበረ? አጀንዳ ለማስቀየር ነው። እነዚህ ኦርቶዶክስ ሳይሆኑ ተጋሮች ናቸው ምናም ምናም እያለ ነበረ። የፈለገ ነገር ይሁን ትክክለኛው ነገር ወደ ሃይማኖት፣ ወደ ፖለቲካ፣ ወደ ሃይማኖት፣ ወደ ምናም ቀይረን አይደለም አቡነ ጳውሎስ የኦርቶዶክስ መሪ እምነት ተከታይ መሪ ናቸው። ስለዚህ እሳቸውን የሚናገር ሰው ካለ እኛ እንቆማለን። እኔ በተለይ ቆማል። ትናንት ሄለን ቤት ስታወራ የነበረውን ሪከርድ ደርሶኛል። ዬኒ ማኛ በውስጥም የምጽፍልኝ ነገር ሁሉንም ነገር አንብቤዋለሁ። መልሼ ላሉ ብዱ ሪከርዶችንም ምናምን አይቻሉ። ከእኔ ጋር እንዲህ ሰጠገባ መባባል አያስፈልግም። ይቅርታ ጠይቅና ባይታ ቀጥል። ያለበለዚያ ግን ውበርህን ትነዳለህ። ፓስተር ቆለጦ ጻፉት። ፓስተር ቆለጦ እያለ ፕሮቴስታንቶችን መናገር ፈልገን አይደለም። እሱ ፌክ ፓስተር ነው። ፕሮቴስታንቶችን እኛ መናገር አንፈልገን፣ እንወዳችኋለን፣ እናከብራችኋለን። ፓስተር ግን ቆለጣም ነው። እንደዚህ ጥብስ አድርገን ፓስተር ሸላ

አስደነግጣለሁ እኔ ፒቲሽን አሰባስብ ስብይበታለሁ። አምስት መቶ አሁን አንድ ሺህ ከምናምን ደርሷል። የዮኒ ማኛ ፒቲሽን እስከ አንድ ሺህ ደርሷል። የዮኒ ማኛ ፒቲሽን አንድ ሺህ እየደረሰ ነው። ቶ ኡበር ከመንዳቱ በፊት ወጥቶ ይቅርታ አይጠይቅም። አስራ ዘጠኝ ዜሮ ዜሮ ዋዴሚን ምን ማለት ነው? ዜሮ ፓስተር ቆለጦ ሄዱበት ጀግኖ ይላል አባቴ ብለናል። እስኪ ሰው እናስገባ። ምንድን ነው ሰው እናስገባ። አውሮፓ ቢሆን እግዚአብሔር እንደሆኑላችሁ አፉን አይከፍቱም ነበር። እመቤቴ ነው እምላችሁ። በቃ ወንድ ያለበት ሀገር አውሮፓ እኮ ነው። ወንድ ልጅ ማለት በሊቢያ ተሻገሮ የመጣ ቻሌንጅ ያረገ በእሳት የተፈተነ እዚህ የደረሰ ወንድ ልጅ ነው። ዝም ብሎ በዲቪ ምናምን ተቀላቅሎ ምናምን የገባውላ እዛ ቁጭ ብለ የሴት ሀገር ላይ ወንድ ልጅ መጥቶ የማይናገር ሀገር ላይ ቁጭ ብለ እንትና አቆለጡ እንትና ቆለጡ ራስ ቆለጣ ማርነ እንዴ! እኔ ክርስቶስን ነው ምላልጅ እኔ አንገቴን እሰጣለሁ ለማተቤ ማለት ነው። እኔ ኦርቶዶክስ አልደራደረ። እኔ የተወለድኩት ታህሳስ 24 ነው የአቡነ ተክለ ሃይማኖት የአመቱ ቀን የተወለድኩት። እንዴት ነው በሃይማኖት የምደራደረ? እንዴት ነው ዝም ብዬ የማየ? አስፈላጊ ከሆነ በሜክሲኮን መጣዳር ደንበራዘር ኤምቲሽን ቢዛ ቢገኝም ባይገኝም መምጣት እንችላለን። አሜሪካ መግባት እንችላለን። እንመጣ አይደል ካሜራ አስተካክለው ብራዘር ይስተካከለ የስራ ስልክ ነው። ወዲ ወገቡ ተሰብሮ ምናምን ተኝቷል ምናምን ብራዘር። እያማረብኝ ነው የሚመጣው። ይሁን ብርድ ነው ሚኑስ ነው አረቀ፣ ለኔ በቲሸርት ብቻ ነው እሽከማሉ ዮናስ ዮናስ ኮለቱ እንሽከማለ አይኖ ፓስተር ባትሉ ነገር ዮናስ ቆለጦ ዮናስ ኮለቱ ያላችሁ ጻፉ። ምክንያቱም እህ ምን ውሻ ነው ይፈልጋ የፈለገ ቢሆን የፈለገ ነገር ቢሆን ሃይማኖትን አይሳደብም ብላችሁ እነ ጆከር የፈለገ ፖለቲከኛ ቢሆኑ ሃይማኖት አይሳደብም። ጅቦ የፈለገ ፖለቲከኛ ቢሆን ሃይማኖት አይሳደብም። ቤታየው ጥግ ድረስ ፖለቲከኛ ነች ሃይማኖት አትሳደብም። ፓስተር ቆለጦ ግን አንዷ ትናንትና የሆነች በቃ የመግደል ሙከራ አርጉብኝ ምናምን ስትል እሷ ጋር ገብቶ ይናገራል፣ ሃይማኖቱ ጋር ገብቶ ይናገራል። አምቁልኝ ነው በቃ በየቦታው ላይ ካለኔ ተናጋሪ የለም። አንተ ውሻ የውሻ ልጅ ከካ ማን አባ ስለሆንክ ነው አንተ በየቦታው እየገባ የምታወረ ማን? አንተ እስከ መቼ ነው እኛ ያንተን ወሬ የምንጸው? ሪፖርት አስደረክብኝ ኔ ላይ ንኪ ሪፖርት ልታዘጋ አስፈል ነው። አበሻ ጊዜ ሄዶ ፍርድ ቤት ድረስ ለአንድ ወንድ ልጅ ስት ለአንድ ወንድ ልጅ እኔ ድካይ ሁን አይሁን አላቅ። እኔ ቅሪበር ለምናገረው ነገር ለአንድ ወንድ ልጅ ግን ወንድ ልጅ ለአገሩ ልጅ ግን አይሄድም፣ ሊከስ ወንድ ልጅ አይከስም። ፍራዋል፣ ለአንተ የሴት ልጅ ነህ፣ ሴታ ሴት ነህ፣ እና ትልቀፍል ሴት ነህ፣ ሴት ልጅ። እኔ ወንድ ልጅ አይከስም። ወንድ ልጅ ይጣላል፣ በቃ ፌስ ቱ ፌስ ይጣላል። ግግን ሳይንስ አንድ ለአንድ ይጣላል። ወንድ ልጅ ትግድረስ፣ ወንድ ልጅ አይከስም። ፓስተር ማን እኔ፣ ቅዱሳን የጌታ ልጆች እንዳትቀየሙኝ፣ እኔ ፓስተር ስል ማስተር በሉኝ። በእናታቸው አፌ ትንሽ እያ ማለት ሽንታም ቆለጣ፣ ይቅርታ ቆለጡን ማለት ነው። ንገሩልኝ፣ እኔ ፓስተር ባልሉ ፓስተር አቅሙ አይፈቅድም ማለት፣ ለፓስተርነት አልደረሰብ ቆለጠም ንገሩልኝ። ወንድ ልጅ ሊከስ ወንድ ልጅን አይሄድም ወንድ ልጅ አይከስም። ወንድ ልጅ አይከስም። እዮዳም ማለት ወንድም ማለት ነው። ሁለቱ ተታርቁ። አንተ የት ቀረ? ጥግ ላይ አንተ እጥያ ጥግ ላይ ቀረ። ወንድ ፍርድ ቤት ድረስ ይልቅ ምንድን ወረቀት በቃሬ ነካው እንጨት አድርጉት። ቤቱ ማትሄዱ አንፎሎ አድርጉት። ሁላችሁ በዚህ ዳውን ማድረግ እንችላለን። ፒትሽን እየተሰባሰበ ነው። አንድ ሺ ከምናምን ገብቷል። ዳውን ማድረግ የምንችለው ግን ማለት ነው ዳውን ማድረግ የምንችለው ቤቱ አንፎሎ አድርጉት። ኦርቶዶክስ ተዋህዶ የተክልዬ ልጆች ይሆናችሁ፣ የድንግል ማርያም ልጆች ይሆናችሁ። ዝምብላ አይደለም ማተብ አለኝ። ለጌጥ ለጌጣ አይደለም። ይሄ ቃል ኪዳን ነው ብራዘር ማርያለች ቤት ነች አብረ ነበርም ባለፈው አላ ለማተብህ ስትል ማለት ነው። ለፈጣሪያችን ለኛ እየሱስ ክርስቶስ እሱን የሚነካብን እሱን የሚሰድብብን እናቱን የሚነካብን ብለ ምንድን ነው የሚያስፈራ ነገር እሱ ቤት ሄዳችሁ የምትከተሉት። እኔ ባለፈው እኔ ቤት መጥቶ አቡነ ተክለ ሃይማኖትን አቡነ ተክለ ሃይማኖትን ሰባት አመት በአንድ እግራቸው ለኢትዮጵያ የጸለዩትን አባት ስንት ገዳማትን እና ስንት ኦርቶዶክስ እንትንን ያስፋፉ ነገም በሙስሊሞች ይነሳሉ፣ ነገም በሌሎች ይነሳሉ። እና ምንድን ነው እሱ ጋር ሄዳችሁ እሱ ጋር ሄዳችሁ እኔን እየሰደበኝ እኔን እያንጓጥጠኝ እኔ ፔቲሽን እያሰባሰብኩ በነበረ ሰዓት እናንተ ግን እሱ ጋር ሄዳችሁ ትሳደባላችሁ። ለምን አታርቁትም? ለምን አታገሉትም? የሚሰድባችሁን ነው የምትፈልጉት? እኛ የግዴታ ለመወደድ መሳደብ አለብን? ድንቁርና። አሜሪካ ይሁኔ ወንድ ወንድ ድሮን ስ 18 ሰዓት 19 ሰዓት ሰርቶ እንደዚህ እንትኑ እራሱ በቃ እና እናዳዘር ናቸው እንደዚህ የሆነ እንትን ስ ስጋጃ አመስሎ አሜሪካን ሀገር ያለው ወንድማ፣ አጥንቱ ይቆጠራል። ሚዲያ ላይ ካየናቸው ሰዎች አንፃር ነው። ማብሻ ከፈለኩ እኔ በአይነት በአይነት እኔ በአሜሪካ ሀገር ለኔ ወንድ ምላት ለእልቲ ብቻ ነች። ከኔ ጋር አንዋደድም ጋር አንዋደድም ለእልቲ ና እኔ አንዋደድም በጣም ጸበኛ ነች። ግን ወንድ ማለት ለእልቲ ብቻ ነች። ዊልቸር ላይ ብትሆን ዊልቸር ላይ ብትሆን፣ ምላሷ ግን ከዊልቸር በላይ ይሄዳል።

ስለዚህ አራጋቢዎች ቀዝቀዝ፣ የምታራግቡት ለፓስተር ቆለጡ እሱ የተናገረውን ነገር ሆዴ ምናምን አታራግቡ። ረጋ ረገብበው። እነሱ እነሱ ትንሽ የሴትም ችግር አለባቸው ምናምን ችግር አለባቸው። እስኪ ማን ናቸው? ብዙ ሰው እዚህ ጋር ቁጭ ሰብስቦ እየገባ ነው። ሞደሬተር ካለ የምታውቋቸውን ሰዎች አስገቡ። ማላውቃቸውን ሰዎች ከሆናችሁ ምንም ላወራችሁ አልችልም። እኔ ስናገር ነው ደስ የሚለኝ። ሰማ ደስ አይለኝም። ሐሳቤን ተናገሬ፣ ሁሉም በቤቱ ሐሳቡን ተናገሩ ሲወጣ ደስ ይለኛል። ይቅርታ ይበላ አትበል። አዎ እሱማ ምን እድሜ ልኩ ነው ይቅርታ እየጠየቀ ታጣብ ጎዳ ሸር ጎዳ